ጂያን አሊያ እንዲሁም ጠቅላላ አልቦራ ቤተሰቡ ሆስፒታል ውስጥ አሁንም ቢሆን በጭንቀት የናሬን ቀዶ ሕክምና ውጤት ይጠባበቃል። ናሬ በስንት መከራ ለእሷ የሚያስፈልገው የጉበት ንቅለ ተከላ እንዲደረግ ከተጀመረ በኋላ ኦስካንም ቢሆን ያለበት ሁኔታ ጥሩ አይደለም። እሱም ቢሆን ጉበቱን ከሰጣት በኋላ ያለበት ሁኔታ በጣም አሳዛኝ ሆኗል። በአንድ በኩል እነ ጂያን ስለዚህ ጉዳይ አያውቁም። ነገር ግን ናሬ በህይወት እንድትቆይላቸው ጸሎታቸው ቀጥሏል። እስካሁን ምንም እየተረጋገጠ ነገር የለም። አንድ በኩል ደግሞ አሊያና ጂያን በዚህ አሳዛኝ ጊዜ የበለጠ እየተቀራረቡና እየጠነከሩ እየመጡ ናቸው። ነገር ግን የአሊያ እናት ከባድ ነገር ደብቃለች ከልጇ። ዛሬ ሌላ የግድያ ሙከራ ተደርጎባን ነበረ። በድንገት ነበር የተረፈችው። ሀሰን እየሰዳከት ወንድም ደርሶላታል። አሁን ወደ ሆስፒታል መታለች። እንድትረጋጋ አልጋ ላይ አስተኝቷት አሊያ በአንድ በኩል ምን ሆኖች ነው ብላ እየጠየቀች ነበረ። እነ ጂያን ከወጡ በኋላ እናቷን ብዙ መጠይቃት ጥያቄ አለ። ነገር ግን ፊቆ በጣም ብልጥ ናት። ብዙ ነገሮችን እያለች ሀሳብ ለማ ቀየር እየሞከረች ነበረ። እኔ ሳቅሽ መኪና በጥንቃቄ ነው የምነዳው። ታዲያ እንዴት ነው ይሄ ነገር ሊከሰት የቻለው? ምንም እየገባኝ አይደለም። እኔ እንደማውቅሽ ከሆነ በጣም ጠንቃቃ ነሽ። ጭንቀት ምናምን የለብሽም። በይ የተፈጠረውን ነገር ንገሪኝ። ቶሎ በይ ቶሎ በይ፣ ምንድን ነው ምንድን ነው የተፈጠረው? ምንድን ነው እንደዛ መንገድ ዳር የሆን ሸው አለቻት ይሆን አላደለይ በቃ ትንሽ ዞረብኝና የሆነ የዘለልኩት መድኃኒት አለ መሰለኝ፣ አላስታውስም። ከዛም በቃ የሆነ ሸታም ሸተተኝ፣ ከዛ በኋላ በቃ እንደዛ ሆንኩኝ አለቻት አ አይመስለኝም፣ ይመስለኝም። የማይመስል ነገር አታውሪ እባክሽ። እባክሽ የሆነውን ነገር ንገሪኝ። ምንድን ብላ ጤቀቻት ውፍ አሊያ፣ ውፍ አሊያ፣ እስኪ ንርሷን ጥሪያት። በቃ መድኃኒቴ ልውሰድ። ከቅድም ጀምሮ ያለ ማቋረጥ እየጨቀጨቅሽኝ ነው። ምን ላርግ፣ ምን ላርግ፣ ምን ልንገድሽ? እስኪ እያመመኝ ነው። ደሞ በጣም ክፍሉ ይሞቃል ትላታለች አለች። እሺ ጃኬትሽን አውልቂው ብላ ታውልቅላት አለች። እያወለቀችላት እያለ ድንገት የሆነ ፎቶ ሾልኮ ወጣ። ሲወጣ ወዲያው ፊቆ ልታነሳው ነበረ አሊያ ቀደመቻት። አነሳችሁና አሊያ ምንድን ይሄ አለቻት። ፎቶ ላይ የሚታየው አሊያ ቦራን እንዲሁም ህፃኑ ጂያን ነበረ። በዚህ መንገድ ከዓመታቶች በፊት የላከችላትን ፎቶ አሳጥማ በእጇ ይዛ ስታየው ምንድነ ስትላት፣ አንቺ እኮ ነሽ የላክሽልኝ ታስታውሻለሽ? ማለት እኔንም ለማግኘት ፈቃደኛ አልነበርሽም። እንደገና ቴክስት ስልክ ነበር፣ ጽሑፍ እልካለሁ፣ ደውላለሁ። አንቺ ቴክስት አትመልሽም፣ ስደውልም ስልክ አታነሽም፣ መልሰሽም አትደውይም። በመጨረሻም እንድረጋጋ የላክሽልኝ ታስታውሻለሽ? ራስሽ ነሽ እኮ የላክሽልኝ አለቻት። ከዚያ አሊያ ደንገጥ ብላ ይህን ፎቶ ያየው ሰው አለ አለቻት። ማለት አለ ይችላል። እስካሁን ድረስ አልበም ውስጥ ነበረ፣ የፎቶ አልበም ውስጥ። ወደዚህ ልመጣ ስል ወደዚህ ይዤው መጣሁ፣ በጣም ስለሚናፍቀኝ እንጂ ሌላ ነገር አይደለም አለቻት። ከዚያ አሊያ ልታምናት እያለች ግን በአንድ በኩል እየተጠራጠረች አሊያ ተደውሎላት እየጠራች ነበረ። ነይ እየተባለች ነው የቀዶ ሕክምናው ተጠናቋል። ከዛም በኋላ አሁን ወደ ሌላ ክፍል እየወሰዷን ነበር ናሬን። ስለዚህ አሊያ እናቷን በደንብ ረፊ ብላት እየወጣች ነበረ። ፊቆይን ጊዜ ፈንጠር ብላ ከተኛችበት ትነሳና ፎቶን እያየች ነበረ። ሃሊስ ሃሊስ፣ አንተ የተረገምክ ሰው ሃሊስ መሞት አለበት። ሙት ሙት፣ አሊስ እያለች ነበረ። ሃሊስ ያንን አደጋ እንደደረሰባት እያሰበች ነው። በሌላ በኩል ሃሊስ ከጅምሩ ይህንን የግድያ ሙከራ እንዳደረገ እሷ ገብቷታል። በአንድ በኩል ሃሊስ ስላልተሳካለት ከላከው ሰው ጋር እየጣላ ነበረ። አቶ ሃሊስ፣ እኔ እንግዲህ የቻልኩትን ነገር በሙሉ አድረግ ያለው እንደገና ድንገት የሆነ ሰው መጥቶ ነበር ያዳናት። ምን ላልክ አለበዛ ይነቃበናል ብዬ ከሆን የተውኩት አለው። አደለ ስራን በስራ ታሰራማል አንተ እያሉ ነበር ሃሊስ ከዛ የእሱ ታዛዥ፣ እኔ የምልህ ታዲያ ሌላ ሙከራ ላድርግ እንዴ አለው። አአ አሁንማ ጥርጣሬ እንፈጥራለን። ቆይ ቆይ አንዴ ቆይ አንዴ ትንሽ ጠብቅ ጠብቅ፣ ደውልላ አለው እያለው ነበር ሃሊስ ወደ ክፍሉ እየመጣ በአንድ በኩል እነሰዳ አመለካከት አሁንም ቢሆን የናሬን ሁኔታ ይጠባበቃሉ። ልጄን አድንልኝ ፈጣሪ፣ ልጄን አድንልኝ እያለች ነበር ሰዳከት። ናሬ ከውስጠኛው ክፍል እስክትወጣ ድረስ ሁሉም እየጠባበቁ ናቸው። ከዛ ዶክተሩ መጣ። ሲመጣ ንቅለ ተከላው ስኬታማ እንደነበር ነገራቸው። ከዛ ናሬን ከከፍተኛ ክትትል ወደ ሌላ ክፍል እንደሚከቷት ይናገራል። በአንድ በኩል ሁሉም ተደሰቱ። ሻይን ራቅ ብሎ እህቱን ደስ ብሎት እያቀፋን ነበረ። አሊያም ደስ ብሏት እየሳቀች ነው። ወይኔ ፈጣሪ፣ ልጅ በህይወት ተረፈች፣ ተረፈች፣ ፈጣሪ ተመስገን፣ ተመስገን ፈጣሪ ትላለች ሰዳከት፣ ደስ ብሏት ልታለቀስ ደርሳ እሺ ኦስካንስ ኦስካ እንዴት ሆነ ብላ አሊያ ጠየቀች። የኦስካን ጉዳይ በተመለከተ ነገሩ በጣም ከባድ ነው፣ ለናንተም ለሱም ጥሩ ዜና የለኝም አላቸው። እንዴት እንዴት እንዴት ሆኖ ብለው ይጠይቁታል። በኦፕሬሽኑ መሃል ከባድ ነገር ተፈጠረ። አንጎላ አካባቢ ላይ ችግር ነበረ። አቶ ኦስካን በጣም ከባድ ነ ያው የአልኮል መጠጥ ይጠጣ ነበረ። በዚህ ምክንያት ነገሩ ተወሳስቧል። እሱ ለዚህ ጉዳይ ፈቃደኛ ራሱ ሲሆን ጓደኞቹ ነግረውን ነበር፣ ይህንን እሱ ግን አላሳወቀንም ነበረ። በጣም ፈርተው ነበር እነሱ ነገር ግን እሱ ግን ሰው ጉዳይ ብሎ አላሳወቀንም። እኛም ቢሆን በቀጥታ ወደ ንቅለ ተከላው ስንገባ ነበር ይሄ ነገር ያጋጠመው። እንግዲህ ከዚህ በኋላ የሚመጣው አስቸጋሪ ነገር ሊሆን ይችላል፣ ምንም የሚታወቅ ነገር የለም ብሏቸው ሄደ። ከዛም በኋላ ሁሉም ተደናበሩ፣ ተደናገጡ። ምን ሊሆን ነው ከዚህ በኋላ እያሉ ናቸው። ሻይን ራሱን እየወቀሰ ነው ያለው። ሻይን ከእህቱ ጋር ከሆስፒታሉ ይወጣል። በአንድ በኩል እነ አሊያና እነጃን ዘዘም ብለው ናሬን በመስታወት በኩል እያዩ ናቸው። ከዛ ሻይን ከእህቱ አጠገብ ተቀምጦ አይ ኦስካንን ካጣነው ኦስካን ከሞተ ራሴን ጥንቃቃሽ አረጋለሁ ማለት ነው። ያኔ ምን እንደምሆንም አላቅም። ዘሬን ምንድን ነው የማረገው? እሺ እንዴትስ ብዬ ነው የናሬን ፊት የማየው? እንዴት ብዬ እስኪ ምን ብዬ ነው ምነግራት? ምንድን ነው የማስረዳት? አላት ወንድሜ ተረጋጋ ተረጋጊ የለ በቃ ይድናልሱም እሱም ሁለቱም ደና ይሆናሉ። ምንም እንዳታስብ እሺ፣ መጥፎ ነገር ማሰባቁ አለችው። አይ ቀላል አላለም ዘሬን ዶክተሩን አልሰማሹም እንዴ? እንደምናስበው ቀላል አይሆንም እያላት በድንገት እናታቸው መጣች። ቪዳን እያመጣች ቀስ ብላ ወደ እነሱ ተጠጋች። ልጆቿ ትኩር ብለው እያዩ አልነበረም። ትናንትና በሆነው ነገር ልባቸው በጣም ተሰብሯል። አሁን እሷ ቀስ ብላ በጥንቃቄ እየጠጋች ነው። ዘሪን ትንሽ በእናቷ ተናዳለች፣ ፊቷን አዞረች። ሻይን እናቱን እያየ ነበር። እማዬ ከዚህ እጂ ይላታል። ነገር ግን እሷ ቀስ ብላ ቦርሷን ታስቀምጥና ወደ ልጆቿ እየጠጋች ነበረ። ከዛ ቀረብ አለች ወደ ሻይ እግር ስር። ከቀረበች በኋላ የኔ ልጅ ሻይን ይሁል፣ ተረጋጋ። ይሄኛ አንድ ጊዜ ቆይ፣ ይሄ ኮ ምልክት እኮ ነው ሰማኝ አንድ ጊዜ፣ ምልክት እኮ ነው። ፈጣሪያውንም ቢሆን አልፈቀደም። በቀይ ነገር አየ። ላንተ እኮ ምልክት እየሰጠ እኮ ነው። እባክህ አንድ ጊዜ ሰማኝ፣ በቀል ሊበቃ ይገባል ነገር አለችው። እማ የታይን በቃ ተይኝ ብሎ እየጮኸ ተቆጣት። እናታቸው ደንገጣለች። ወደ ቤት እጅ እያላን ነበረ ተነስታ ሄደች ነው። ሻይንም ቢሆን ተናዶ ትቷት ሄደ። ከዛም በኋላ ዘሬን ብቻዋን ቀረች። ዘሬን ብቻዋን ቀርታ ቦርሷን ይዛ ዝም ብላ ቆማ እያሰበች እያለ ከበርቀት አያት እያለቀሰች ነበረ። አሳዘነችው። ቀስ እያለ ወደ እሷ እየጠጋ ነበረ። በድንገት ደሚርን በሌላ አቅጣጫ ሲመጣ አየ። ሰውየው ሲያየው ቀጥ ብሎ ቆመ። ቆሞ ዝም ብሎ ካየው ካየው በኋላ በመጣበት መንገድ ተመልሶ እየሄደ ነበረም። ከዛ ደሚር ወደ ዘሪ መጣ። ነኒት እያላ ነበር። እጇን ጭምቅ አድርጎ ልቀቀኝ፣ ባኬ ነው የምንሄደው ትላለች። ነኒት፣ ዘሪ እንንቀሳቀስ እያላ ነበረ። ለምን እንደዚህ የምታደርገው የምታስጠላ ሰው ነህ እያለችው ነበረ። በሌላ በኩል ናሬ እስካሁን ድረስ አልነቃችም። ጂያን እንዲሁም እናቱ በመስቶት በኩል እያየዋን ነው። በአንድ በኩል ደግሞ ሻይን ጭር ወዳለ ቦታ መጣ። ከዚህ ቀደም ናሬን ወደሚያገኝበት ቦታ ከመጣ በኋላ ቆም ብሎ አሰባሰበና እየጮኸ ነበረም። በጩኸት ጭንቀቱ፣ ሀሳቡ በሙሉ እንዲወጣለት እያረገን ያለው አሁንም ቢሆን እነ ሰዳከት የናሬን ነገር ይከታተላሉ። ድንገት ናሬ አይኗን ከፈተች። አይኗን ስትከፍት ሳያት ጂያን ያለቅሳል። ሰዳከትም እያለቀሰች ነበረ። ሁሉም ደስ ብሏቸዋል። በአንድ በኩል አሊያ ደግሞ ጂያንን እያባበ ነበረ ሻይናውንም ቢሆን ተንበርክኮ እያለቀሰ እየጮኸን ያለው ከሳታቶች በኋላ እነ ጂያን ቤት መጡ። ጂያን ከመኪና እንደወረደ ህፃኑን ጂያን እያቀፉ ነበረ። ህፃኑ ጂያን ከፓኪዜ ጋር ኳስ እየተጫወተ ነበረ። ከድር አብሯቸው ከመኪና ወረደ። በተወሰነ መልኩ ተሽሎታል። ፓኪሴ ስታዩ ፈጣሪ ያቅለልለ ትለዋለች። አመሰግናለሁ ይላታል። ሰራውን ሊሰራውንም እየሞከረ ነገር ግን እነሱ ግባና እረፍት ተኛ ይሉታል። እንደምንም ብለው አሳመኑትና ወደ ውስጥ ገብቶ እረፍት እያደረገ ነበረ። በአንድ በኩል ጂያን ከህፃኑ ጋር አብሮ እያወራ ነው። አክስቴ ናሬ ደናናት ብሎ ሳይቀው ደህና ናት ትመጣለች እያለው ነበረ። ከዛም በኋላ ጂያን ወደ ውስጥ እየገባ ነው። በሌላ በኩል ምሽት ላይ ፊቆ ስልክ እያወራች ነበረ። ሄሎ፣ የሆነ እስረኛ ለመጠየቅ ፈልጌ ነበረ ስሙ እያለች ነበር። በድንገት አሊያ ስትገባ፣ ክቡ ብላ ፊቆ ስልኩን ዘግታ ያስቀመጠችው። ከዛ አሊያ የበለጠ ይህ ነገር ጥርጣሬ ይፈጥርባት ጀምረዋል። አ ምን ምን ተፈጠረ? ምንሽ፣ ምን ነው ደነገጥሽ? ከኔ መደብቂው ነገር አለ እንዴ? ስልኩን ለምን ዘጋሹ? ተውለብለሽ አለቻት። አይ፣ ምንም፣ በኋላ ኮ ማውራት ስለምችል ነው አለቻት ፈገግ ብላ። ምን ማለት ነው ስትላት፣ አይ ማለት ተራ ነገር ነው። ለአንቺ ቅድሚያ ልስጥ ብዬ ነው፣ ችግር የለም አለቻት። ነገር ግን አሊያ የበለጠ የነገር ያጠራጠራት ጀመረ። ምን እየሆነን የለው? ቆይ ማን ነው ከማን ጋር በስታወር የነበረው? ማንን ነበረ የፈለግሽው? አለቻት። ኦፍ አለ ነገር ኩሽ፣ እኮ በቃ ጓደኛ ነው አልኩሽ እኮ ማንን ማን አንቺ፣ ምን ያደርግልሻል? ጓደኛ ነው በቃ አለቀ፣ አለቻት። ንገረኛው ልሽ ቅርብ ጊዜ ነው ስለአንቺ ብዙ ነገር ያወቅኩት። ብዙ ነገር ከን ይደብቀሽኛል። በይ ንገረኛውንም፣ ቢሆን የተደበቀ ነገር አለ በይ፣ ተናገር ይልሽ ይልሽ። ይሄ ነገር ባይፈጠር ነው እኔ ተለየሁት ነበረ። የነበረ ስራሽን አሁንም ቢሆን አረሰው ይልሽ፣ የራሱ እንዳይመስልሽ በይ መልሽ፣ አለቻት። ምንም ነገር የለም። በቃ ምንም ያረኩት ነገር የለም። በቃ ያው ምንም ልዩነት የለውም። እሺ ምንም የደበኩች ነገር የለም። ተረጋጊ ሸኔ ልጅ አለቻት። አሊያንም በጥርጣር እያየቻ ነው። ድንገት ጂያን መጣ። እንደመጣ እንዴት ናችሁ፣ የአዋንችን ለማየት ነበር የመጣሁት ተሻለሽ እያላን ነበረ። የአሊያንና ደና ደናነኝ እያለች ነበረ። ከዛ በኋላ አሊያ እንሂድ ስትል እኔ አንተን ማናገር ፈልጌ ነበር አለች ፊቆ። ከዛ በኋላ በአንድ በኩል አሊያ ማን ጂያንን ብቻ አለቻት። አዎ ጂያንን ከአንተ ጋር ማውራት ፈልጋለሁ አለችው። ብቻውን ማውራት እንደምትፈልግ ስትናገር አሊያ እሺ በቃ ብላ ወጣ ሰዎቻቸው ከዛ ሁለቱም ተቀመጡ። ጂያን እና ፊቀው ከተቀመጡ በኋላ እሺ ያው እንግዲህ የጋብቻ ትልቁ ምክንያታችሁ ቦራን እንደሆነ ያው ደርሼበታለሁ። ባለፈው እናትህ ሁሉን ነገር ግልጽ አድርገልኛለች። ትዳራችሁም ፌክ እንደሆነ ነግራኛለች። አንተ ያው የቦራንን ቃል ተቀብለ እሷን እንዳገባትም አሁን አውቄያለሁ። ይህ ሁሉ ነገር እናትህ በደምብ ግልጽ አድርገልኛለች። ችግር የለም። ስለዚህ ጋብቻችሁ እውነት አይደለም ማለት ነው አለችው። ወደ ጉዳዩ ግቢ። ምንድን ነው የምፈልጊው እያላን ነው። እሺ ጥሩ። ምን እንዴት ታማምናችሁ ነው ግን? ማለት እንዴት ሳመንካት የእኔ ልጅ እንደዚህ አይነት ነገር ማውራት አትፈልግም፣ ከኔ ጋር ግን ስሜቷን እረዳለሁ። በምን ተስማማችሁ አለችው። በምንም አላት። ተው ንገረኝ፣ ተው። የለ እኔ የሆነ ነገር የልጄን ባህሪ ያውቃለሁ፣ እና በሆነ ነገር ተስማማችሁ፣ ይገባኛል። እኔ ደግሞ እናቷ ነኝ፣ ይህን ነገር ማወቅ አለብኝ አለችው። እሺ፣ እንደዛ ካልሽ ለማንኛውም ያው ይሄ ትዳር የሚቆየው ጂያን 18 ዓመት እስከሚሞላው ድረስ ነው። ከዛም በኋላ በጂያን ፍቃደኝነት የፈለጉበት ቦታ መሄድ ይችላል፣ ወደ መጡበት መመለስ ይችላሉ። ግልጽ ነው አላት። ነው እንዴ ጥሩ ነው። እሺ አሪፍ ፍቅር ነው ጥሩ ነው የተስማማችሁት። ግን ይኸውልህ አንድ ጊዜ እጅ ለጅ ተያያዛችኋል፣ እጇን እንዳትለቃት እሺ፣ አለችው እንዲህ ስትለው፣ እሺ አልለቃትም አላት። ቃል ገባልኝ አለችው፣ እገባልሻለሁ አላት። ይኸውልህ፣ እንደዚህ በቃ እንደዚህ ተጣምራችሁ እንድትለያዩን አልፈልግም። ገባ አንዳንድ ጊዜ ስሜት የሚነግርን ነገር መስማት ሊኖርብህ ይችላል። በቃ ስሜትን አዳምጠው አለችው። እንዲህ እያለችው፣ እሺ እሺ እያለ ዝም ብሎ የምትለውን ነገር ያዳምጣል። እኔ እንደሆንኩ ታምም ያሉ ታውቃለህ፣ ብዙ የቀረኝ እድሜ የለኝም፣ ግን ልጅ ደስተኛ እንድትሆን እፈልጋለሁ። በቃ አንተን አምና ጉዳይ አምኛለሁ። የለ እንዳንተ ያመንኩት የለ አለችው። ሸው እሺ ሻ አመሰግናለሁ። መልካም አደር መልካም ምሽት ብሏት ሄደ አሊያ ምን እያወራን ያለው? ብላ ቁጭ ብላ ልቧ ቆሞ ስጠብቀው ነበረ። እስኪ መጠረስ ልጠይቀው። ልክ እሱ እንደገባ ከተቀመጠችበት ተነሳች። ምን እያወራችሁ ነበር? ምን አለች? አለችው ያው ምንም አላለችኝም። ምን በርገ ቆመሽ ወሬ የምታደምጭ ይመስሎ ነበረ ግን እያላት ከዛ እሷ ይኸውልህ፣ ማለቴ ጃን፣ እየቀለልኩኝ አይደለም ስሜት የመጽ ነገር፣ አታውራ ምን ነበር ያወራችው? ምን አለች በማለት ጠየቀችው። ያው እንግዲህ ምን ትለኛለች? ብነግርሽ ትንሽ አይደብርም? ግን ማለቴ እሷ እኔም ብቻ ያናገረችኝን ነገር ላንቺ ብነግርሽ አላት ጃን፣ ይኸውልህ የእሷ ነገር እኔ በጣም ነው የሚያስጨንቀኝ። ምንም ነገር ብነግረኝ ማወቅ አለብኝ። ምንም ችግር የለም አለችው። እሺ ለማንኛውም ያለችኝ ስለ ትዳራችን ጠየቀችኝ። ትዳራችን ፌክ እንደሆነ ጠየቀችኝ። እያላን ነበረም ዝም ብላ አየችው። ከዛ የጠየቀችውንም ሌሎች ጥያቄዎች ነገራት። ከዛ እሷ ዝም ብላ አየችው። መልሶን መልሱን ማወቅ አፈልጊ ማለት አልፈልግም አለችው። ለምን አላት። የምትነግረኝን ነገር ስለማቆና መስማት አልፈልግም በቃ እያለችው ነበረም ዝም ብሎት ካያት በኋላ ወደ በሩ ተጠጋ። ተጠጋና መልሶ አይኗን አይኗን እየተመለከተ እርግጠኛነች መልሱን አፈልጊ ማለት እሷም አይን አይኑን እያየችው አልፈልጎም አልፈልጎም ኝ ታውታው ይቅርብኝ፣ ማወቅ አልፈልግም አልኩ እኮ ነገርኩ እኮ አለችው። አሁንም አይን ላይን እንደተያዩ ናቸው። ያው እንግዲህ ያው ያለንበትን ሁኔታ እሷን ብትሆን ትረዳለች። እኔም በሆን አውቃለሁ። ምንም የሚደበቅ ነገር የለም፣ እየማላቀው ነገር የለም በቃ አለችው። አይን አይኗን እያያን ነው፣ እሷም እያየችው ነው። ከባድ የሆነ የስሜት መናበብ አለ። ሁለቱም ስሜት የየሆኑ ናቸው። ከዛም በኋላ እንደዚህ እያየችው በጣም ፈራችና ራቅ እያለች ነበረ። ሁሉም ነገር እኮ ግልጽ ነው እያለችው ነበረ። አደለ ይላታል። ወደ ሆነ ቦታ ተጠግቶ በእጁ አንዳንድ ነገሮችን እየነካካ እሷም ብትሆን እንደዚህ ሲሆን ቀና ብላ እያየችው ነበረ። ከዛም በኋላ ተቀምጣ ትመለከተዋለች። እኔ ምልን ለናሬ ግን ምን ብለ ልንነግራን ነው? ናሬ ኦስካን ጉበቱን እንደሰጣት እንዴት ብለን ምን ነግራት፣ አለችውን ነግራት አለን፣ ማወቅ አለባት፣ ግዴታችን ነው እያላ ነበረ። እሱስ ልክ ነህ እሱስ ልክ ነህ እያለችው ነበረ። ከዛ ዝም ብሎ እሷም ያየችው። እኔ ምልህ ጂያን፣ ዛሬ አንተኛም እንዴ? ወደ አልጋችን እንሂድ በቃ አለችው። እሺ ልክ ነሽ ብሏት በቀጥታ ወደ ክፍሉ ገባ። እሷም አሰበች፣ አሰበችና ልተኛ ለተኛ ብላ እንቅልፍ አጣች። ከዛው ወደ ውጭ ወጣች። ኮቶ አለብሳ ዝም ብላ ትመለከት ጀመር። በውጭ በኩል ዝም ብላ ሀሳቧን ሰብሰብ አርጋ አሰበች፣ አሰበችና ተመልሳ መጣች። ወደ ጂያን ክፍል እየገባች ነበረ። እሱ ተኝቷል። ድምፅ ሳታሰማ በጥንቃቄ ገባችና ተኝቶ ዝም ብላ አየችው፣ ትኩር ብላ ስታዩ በጣም አሳዘናት። ከዛ የሆነ ነገር ደረበችለት። ደረበችለትና ዝም ብላ ሶፋው ላይ በጭንቅላቷ ጋደም ብላ ትመለከተው ጀመረ፣ ፍዘዝ ብላ አሊያ። ብዙ ነገር ውስጧ እየተፈጠረ ነው ያለው። ዝም ብላ አየችው። አየችውና ከዛ ከሱ መለየት አልፈለገችም። ትታው ግን ሄደች። በጠዋት ከእንቅልፏ ስትነሳ እናቷ ከጃን ጋር እየተጫወተች ነበረ። አየቻት፣ በርቀት በርቀት ያየቻት አሊያ በርግጠኝነት የደብቀቻት ነገር እንዳለ መጠርጠሯን አላቆመ። ከዛም እንደዚህ ስትጫወት ስትቦርቅ ስታያት ጥሩ አጋጣሚ አገኘሁኝ ብላ ክፍሏን ልትበረብር ወደ እናቷ መኝታ ክፍል ገባች። ፊትለፊት ያለውን ነገር በሙሉ ማገላበት ጀመረች። የሆነ ነገር ለማግኘት እየሞከረች ነው። መሳቢያዎቹን እንዳለ ቼክ እያደረገች ነበረ። ምንም አዲስ ነገር የለም፣ ባዶ ነው። ምንም ነገር እንደሌለ ስታረጋግጥና የፈለገችውን ነገር ስታጣ በቀጥታ ደንገጥ ብላ ወጣች። ግራ ገብቷት ከዛ ጂያንን አገኘችው ከደረጃው እየወረደ እንደምናደርክ እንደምናደርሽ ተባባሉ። ከዛም በኋላ ጋር እየተጫወተች ነው አላት። አደለ ትሏለች። ዞር ብላ እየተመለከተች ታዲያ አንተ እንዴት ነህ? እየወጣ ነው አለችው። አዎ እየወጣኝ ነው። እስኪ የሆነች ጉዳይ ነበረች እያላን ነበረ። ነው ጥሩ እሺ፣ በቃ ብለው በሌላ አቅጣጫ ትመለከታለች። አንቺ ግን ደህና ነሽ ይላታል። እኔ ደህና ነኝ፣ አንተስ እንዴት ነህ አለችው። እኔም ደህና ነኝ። በቃ ሆስፒታል የምትሄጂ ከሆነ እሸኝሻለሁ፣ አብረን እንሄዳለን አላት። እሺ መጣኝ ብላ እየሄደች ነበረ ናሬ አይኗን እየከፈተች ነው አሊያ። ፊት ለፊቷ ተቀምጣለች ናሬ በመጨረሻም ነቃሽ እያለች አልነበረም። ስላየቻት ደስ እንዳላት ትነግራታለች። እኔ እንደዚህ እንዲፈጠር አልፈለግኩም ነበረ፣ ይህ ሁሉ ነገር ፈልጌው አይደለም ተገድጄ ነው ትላታለች። እንዴ እንደዚህ ማቱኝ እንዲህ በጣም ፈርተን ነበር እኮ እኛ እንደዚህ ያናስብም እሺ። ስለ ነቃሽ በጣም ደስ ብሎናል፣ አይዞሽ እያለች ታባብል አልነበረም ሻይን እንዴት ነው ግን አለቻት? ደህና ነው ደህና ነው ትላታለች። ከዛ በኋላ አሁንም ቢሆን ናሬ ማንጉበት እንደሰጣት ትፈልጋለች። ስለዚህ በቀጣኝ ጥያቄ ልጠይቃን ነው ከዛ በኋላ አሊያ በኋላ ነግሪሻለሁ ትላታለች። ከዛ ወደ ሌላ ክፍል እየተወሰደች ነበር ናሬ። ነገር ግን ናሬ ከተኛችበት አጠገብ በመጋረጃ ተጋርዶ የተኛው ኦስካን ነበረ። ናሬ አላየችውም። ናሬ ከአንድ ክፍል ወደ ሌላ ክፍል እየገባች ሻይን ተደብቆ እያያን ነበረ። በዚህ ሁኔታ ደና ሆና ሳያት ደስ ብሎታልም። በአንድ በኩል ቁጭ ብሎ እያለቀሰ ነበረ። ነገሮች ከባድ ሆኖበታል። በአንድ በኩል አሊያ በዚህ መንገድ ናሬን ወደ ሌላ ክፍል እንድትገባ ስታረግ ወደ እሷ ጃን እየመጣ ነበረ። አጠገቧ ቆሞ እያያን ነበረ። እናቷ ወንድሟ እነ ጃን ሰዳከት እጇን እየሳመች እንኳን ተረፍሽልኝ ብላ ስታለቀስ ነበረ። ጂያንም ወደ ውስጥ እየገባ ነው፣ እህቱን ሰላም እያለ ነው። ናሬ ብዙ ጥያቄ አለባት። ከዛ በኋላ ማን ነው ለእኔ ይህን ያደረገው ብላ ጠየቀች። መጀመሪያ ደና ሁኜ እነግርሻለን ትላለች አልያ ጂያንም ቢሆን እንደዛ ይሻላል መጀመሪያ ደና ሁኜ ይላታል። ለምድሪ ማን ነግሩኝ እባካችሁ ለም ለማወቅ ፈልጌ እኮ ነው። ምን ችግር አለው? የተፈጠረ ነገር አለ እንዴ? በሉ ተናገሩ አለች። በዚህ መንገድ ጂያንን ጫን ብላ ስትጠይቀው ጂያን በመጨረሻም ሊነግራት ወሰነ። ኦስካ ነው አላት ሌላት ናሬ በጣም ተናደደች፣ አዘነች። በሞት ይሻለኝ ነበር አለች። አረ እንደዚ ትበይ ፈጣሪ ቅር ይበለሽ ይላታል። ደነገጠች። ከዛ በለ ነሰዳከት እንደዚ ትበይ እያሉ እያባበራት ለምን ኦስካን ለምን ስትል ነበረ። ባክሽ እንደዛ ትበይ፣ እሱ ነው በህይወት እንድታርፍ ያደረገሽ በማለት ነገራት። እሺ እሷን እንዴት ነው ብሎ ነገሯት። እሱ አሁንም ቢሆን ከህክምና ክትትል እንዳልወጣና ከባድ ሁኔታ ላይ እንደወደቀ ነገሯት። ሌላ ሀዘን ውስጥ እየገባች ነው። ኦስካን እንደተኛ ነው። ድንገት ናሬ መጣች ከነጃንጋ እያየችው ነበረ፣ በመስኮት ውስጥ እያየችው። በሞት ይሻለኝ ነበረ በሞት ነበረ ለምን እንደዚህ ያደረጋችሁ እያለች ይቅር ይበልሽ እንደዚያ ይባል ብለው፣ የመጣችበት ዊልቸር ላይ እያስቀመጡ እየወሰዷን ነበረም። አሁንም እያለቀሰችን ወሷ ሻይን በውጭ በኩል ሆኖ ያስባል። በሌላ በኩል ሚኔ ኡር የሰጣትን ቁልፍ እስካሁን ድረስ በእጇ ይዛለች። ሳጥኑ የቱጋ እንደሆነ አታውቅም። ብዙ ፈለገች ፈለገች፣ ሞከረች። አሁን ደግሞ አንድ የቀራት ክፍል አለ። እዛ ገብታ ቼክ ልታደረግ ነው። ከዛ ብዙ ለመክፈት መታገል ጀመረች። የታችኞቹን ሳጥኖች ለመክፈት ስትሞክር እምቢ አላት። በእርግጠኝነት በላይኛው በኩል ነው ያለው ብላ ጠረጠረች፣ አሰበች። ከዛም በኋላ የሆነ ነገር ላይ ቆማ ልትከፍተው እየሞከረች ነው። በሌላ በኩል የሆነች ነርስ ወደ አሊያ ቢሮ እየገባች፣ ወይዘሮ አሊያ ይህ የወይዘሪት ፍክርዬ ቦርሳ ነው ረስታው ነበር ሄደችው እባክሽ ስጫት ብላ ሰጠቻት። ከዛ አሊያ ቦርሳውን እሽ ብላ ከተቀበለች በኋላ ቦርሳ ቦርሳውን ማየት ጀመረች። ጥርጣሪ ያቀጥሯል ልክፈተው አልክፈተው እያለች ብዙ አሰበች። ከዛ ከፈተችው እየበረበረችው እያለ አንድ የሚገርም ፎቶ አገኘች። ይህም ፍክርዬ ከሃሊስ ጋር የተነሳችው ፎቶ ነበረ ከአመታቶች በፊት ስታየው፣ አሊያ ደነገጠች። አሁን ገና ስላነበሩሉም ነገር ግልጥልጥ ብሎ እየታያት ደነገጠች። ከዛ በኋላ ጃን እንደመጣ ደንገጠ ብላ ፎቶ እንደደበቀችው ከዛ ጃን በቃ እየወጣኝ ነው ናሬና ደራ እያላን ነው ሰያት፣ ሁኔታዋ ደና አይደለም። ከዛ ግን ደናነሽ ብሎ ጠየቃት። ደና ነኝ ደና ነኝ እያለችው ነበረ። ከዛ ትቷት ወጣ። ፍቅሪዬ በቀጥታ አዲስን ለመጠየቅ እየሄደች ነበረ። ከዛም በኋላ አሊያ ገባት። በእርግጠኝነት እዛ እስር ቤት እየሄደች ነው ብላ ጠረጠረች። ቶሎ ብላ እየወጣችው ነበረም። በሌላ በኩል ሚኔ እስካሁን ድረስ ያንን ሎከር ለመክፈት ጥረት እያደረገች አልተሳካላትም የሆነ ሶፋ ጫፍ ላይ በእግሯ ቆማ ለመክፈት ሞከረች፣ እምቢ አላት። ከዛ ወደ መሀለኛው እየጠጋች ነው፣ የሆነ ተሽከርካሪ ወንበር አስጠጋች፣ ቀለብ ላይ ቆመች። ከዛ ለመክፈት ታገለች፣ እየታገለች አልከፈትልሽም ብሏት በንዴት አሁንም መታገሏን ስቀጥል ድንገት ወንበሩ ይንሸራተትና ወደኋላ ይዟት እየሄደ ነበረም፣ ሚኔ በጀርባ ወደቀች። በጀርባ እየወደቀችበት አወዳደቅ በኃይል የተሞላ ነበረ። ከዛም ጥቂት ካሰበች በኋላ ከተኛችበት ከጀርባ ተነሳች። ስትነሳ ያልጠበቀችው ነገር እየሆነ ነው ያለው፣ ሆዶ አካባቢ ውግ እንድታርጎ እያመማን ነበረ። ማልቀስ ጀመረች። በጣም ህመሙ ከባዱ ነባት። እንደምንም ብላ አፏን ይዛ እያለቀሰች እያጣጣረች ተነሳችና ከቢሮ እየወጣች ነበረ። አሊያ ድንገት አገኘቻት። ደናነሽ አለቻት። ምንም አልሆንኩም ደና ነኝ ደና ነኝ ብላ እየተቀመጠች ነው። አሊያ ቸኩላ ስለነበረ ቶሎ ብላ እየራቀች ነው። በሊፍቱ እየወረደች ሚኒ በአንድ በኩል ወደ ዶክተሯ ደወለች። የለው ጄንግ ጄንግ ይውል በጣም መጥፎ ነገር ተፈጥሯል። ናና ውሰደኝ ስትል ነበረ። አሊያ ወደ መኪና እየገባች ነው። ታክሲ ውስጥ ገብታ በጀርባ ሆስፒታሉ በኩል ወጥታ ወደ እስር ቤት እየመጣች ነው በአንድ በኩል ሃሊስን ቁጭ ብላ እየጠበቀችው ነበረ። ሃሊስ መጣ። መጣሽ ምን ላርግሽ እያላን ነበረ። አንተ አታፍርም እኔ ልትገላኝ ሞከር ይሞከር ካረለ አለችው። አይ ፊቆ አሁንም እብድነሽ አረለ አሁንም የማይረባ ነገር በቃ እያመጣሽ እኔ ላይ ታወሪ ያለሽ አረል አላት። ልትገላ ይሞክረ ነበር አልተሳካለ መቼም አይሳካልም። ልንገር ማለት ነው ምን ነው እንዳላውራ በፈርተ አረለ። ጉድ እንዳይነገር እነጃን እንዳያውቁ እያለችው ነበረ። ምን ምንድ ነው የምታወሪው በማለት ተናገረን ያደረገ ልንገር ቪዲዮ አዘጋጅቻለሁ። አንድ ነገር በሆን ማለት ነው ለአቃቤ ጉያ ቪዲዮ ይገባል። ከዛ ሁሉንም ሚስጥር ዛሬ ተናግር ያለው ጉድ ትሆናለህ አለችው። ምን ታመጫለሽ? እኔስ ምን ደማር ታውቂያለሽ? እንዳለው ወደ አልቦሮች ሄጅ የተፈጠረውን እነግራቸዋለሁ እያለ ድንገት አሊያ ገባች። ቆማታያቸው ጀመረ። እነ ጃንን፣ እነ ሰዳከት አልቦራን አግኝቼ ሁሉንም ነገር እነግራቸዋለሁ። ሁሉንም ነገር ያረግሽውን ነገር፣ ለገንዘብ ብለሽ ምነት ሚስጥር ስትሰጭኝ እንደነበረ፣ ለገንዘብ ብለሽ ይህን ፎቶ እንዳሳየሽኝ እያላት ለገንዘብ ብያር፣ ለም የምን ገንዘብ ትለዋለች። አዎ ገንዘብ ከኔ ተቀብለሻል። ማን ያምንሻለውን ሲጀመር እያለ ነበር። የምን ገንዘብ? ውሸታም፣ ውሸታም ነ እያለችው አለ ድንገት መጣች። እንዴ ምን እያረጋችሁ ነው? ብላ ወደ ማላቸው ተጠጋች። ከዛ በኋላ አሊያ ያወሩትን ነገር በሙሉ ስለሰማች በእርግጠኝነት ሃሊስ በፍቅር የተበበረ ቦራንን እንደገደለው አድርጋ አሰበች። አንተን ያረከው አንተን የገደልከው አንተነ ነ እያለችው ነበረ። ምሮ የምትወሩት እሷ ናት እሷ ናት ለገንዘብ ብላ እያለ ነበረ። አንተ ነ ወያረከው መልስልኝ፣ መልስልኝ እያለች አሊያ እስር ቤቱን በጠበጠችው። እናትሽን ውቀሽን የምንም ማቀው ነገር የለም እያለ ነበረ። አንተ ወይ ቦራንን የገደልከው ንገረኝ። ህይወቴ እንዴት እንዳበላሻው ታውቃለህ? እንዴት ህይወቴ እንዳመሰቃቀልከው ታውቃለህ? እያለች እናትሽን ጠይቂያት የምንም ማቀው ነገር የለም እያለ እሱም ይጮዋል። በዚህ ምክንያት እስር ቤቱ ሲበጠበጥ ፖሊሶች መጥተው ጣልቃ እየገቡ ነበረ። ድንገት ጃን መጣ። አሊያ እየጮኸች ነው። ምንድን ነው ለምንድነው እንደዚህ ያረከው? ውሸታም እያለችው በአንድ በኩል ፍክርዬም ውሸታም ነው እያለች ስትናገር፣ ጃን መጥቶ እያዳመጠ አሊያ ብሎ ተጣራ። ድንገት አሊያ ወደኋላ ዞር አለች። ምን ብላ ለጂያንም እንደምታስረዳው አታውቅም። እሱም ቆሞ እያያን ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክብራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ እቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይ ሰር እመጣለው። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።